የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን በስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? ስለሚሉት ጉዳዮች እንነጋገራለን። መረጃ አናዛዛ ምንቅጭቅጫን ለእናንተ መረጃውን አቀብለን የምንሰናበት ነው የሚሆነው። የባንኮችን መረጃ እናያለን። በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው ምነግራችሁ ይሆናል ቪዲዮችን ላይክ ሼር በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብኖ ተቀላቀሉን። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17944 ብር እንደሚሸጥና አንድ የአሜሪካን ዶላር 179 ብር 44 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በቤቱ አስነብበዋል። አሁንም እደግመዋለሁ። ጃውን አናዛዛ ምንቅጭቅጫ ነው የምንነግራችሁ። ቪዲዮችን ላይክ ላይክ ላይክ ማድረጋችሁን አትርሱ። በንግድ ባንክ አንድ አሜሪካን ዶላር 150 ብር ከ52፣ በአዋሽ ባንክ 150 ከ90 እንዲሁም በአቢሲኒያ ባንክ 151 ከ37 በዳሽን ባንክ 150 ከ51 በሂጅራ ባንክ 151 ከ47 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ ይሰጥ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 20780 ብር እንደሚሸጥና 1 ዩሮ 207 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ የጥቁር ገበያ መረጃ ያመለክታል። በንግድ ባንክ 174 ከ23 በአዋሽ ባንክ 174 ከ14 እንዲሁም በአቢሲኒያ ባንክ 175 ከ02 በዳሽን ባንክ 174 ከ60 እንዲሁም በሂጅራ ባንክ 175 ከ91 እየተዘረዘረ ይገኛል። አሁንም ዩሮን በተመለከተ ከፍተኛውን ክፍያ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በውስጠኛ ደረጃ የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22273 ብር እንደሚሸጥና አንድ የስዊዝ ፍራንክ 222 ብር ከ73 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በንግድ ባንክ የስዊዝ ፍራንክ 184 ከ48 በአዋሽ ባንክ 181 ከ42 እንዲሁም በአቢሲኒያ ባንክ 186 ከ70 እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ 171 ከ35 እየተዘረዘረ እንደሚገኝ ነው የወጣው መረጃ የሚያመለክተው። በመቀጠል ወደ አረብ ሀገራት እንሸጋገር እና በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛ ተቀምጣለች ኩዌት ናት። 100 የኩዌት ዲናር 58467 ብር እንደሚሸጥ አንድ የኩዌት ዲናር 584 ብር ከ67 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የኢማራቶችን እንዲርሃም እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የኢማራቶች ዲርሃም 4889 ብር እንደሚሸጥ እና 1 የኢማራቶች ድርሃም 48 ብር ከ89 ሳንቲም እየተዘረዘረ ይገኛል። እንዲሁም በንግድ ባንክ 1 የኩዌት ዲናር 481 ብር ከ10 ሳንቲም በመዘርዘር ላይ ይገኛል። የኢማራቶች ድርሃም በንግድ ባንክ 40 ብር ከ98፣ በአዋሽ ባንክ 43 ከ69፣ እንዲሁም በአቢሲኒያ ባንክ አንድ የኢማራቶች ድርሃም 43 ከ59 እየተዘረዘረ ይገኛል። በሂጅራ ባንክ 4381 በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የሳዑዲ ሪያልን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳትኮም በድረ ገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4787 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ87 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ 40 ብር ከ13 በአዋሽ ባንክ አንዴ የሳዑዲ ሪያል 42 ብር ከ76 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ77 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ02 ሳንቲም የተዘረዘረ እንደሚገኝ ነው የወጣውን መረጃ የሚያሳየው። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የሳዑዲ ሪያልን በተመለከተ አቢሲኒያ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ቻይና ዩሃን በተመለከተ ነው። አንድ መቶ የቻይና ዩሃን ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 2535 ብር እንደሚሸጥ እና አንድ የቻይና ዩሃን 25 ብር ከ35 ሳንቲም እየተዘረዘረ ይገኛል። ፓውንድ ሰርኒንግን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳትኮም በድረገጹ እንዳስነበበ ከሆነ 100 ፓውንድ ስተርሊንግ 23663 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 236 ከ63 እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዳትኮም በድረገጹ አስነብበዋል። በመቀጠል የምናየው ፓውንድ ሰርኒንግን በተመለከተ በባንኮች እናያለን። በንግድ ባንክ 194 ከ01፣ በአዋሽ ባንክ 198 ከ57፣ እንዲሁም በአቢሲኒያ ባንክ 199 ከ55፣ በዳሽን ባንክ 203 ከ20፣ እንዲሁም በሂጅራ ባንክ 203 ብር በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሰጠው የሚገኘው ባንክ ዳሽን ባንክ ሆኖ ተቀምጧል። ፓውንድ ሰርኒንግን በተመለከተ በመቀጠል የምናየው በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ና አንድ መቶ ቅጠሏን እጅግ በከፍተኛው ታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ላይ ተቀምጣለች ኦማን። በዚህም አንድ መቶ የኦማን ሪያል 46683 ብር እንደሚሸጥ ና አንድ ኦማን ሪያል 466 ከ83 የተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ኳታር ሪያል እናስከትላለን። 100 የኳታር ሪያል 700 ብር እንደሚሸጥና አንድ ኳታር ሪያል 47 ብር እየተዘረዘረ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። አንድ መቶ የሳውዝ አፍሪካን ራንድ 945 ብር እንደሚዘረዘር እና አንድ ራንድ 9 ብር ከ45 ሳንቲም እየተዘረዘረ ይገኛል። በመቀጠል ጆርዳን ዲናር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በደረገ ጽሁፍ እንዳስነበበው ከሆነ አንድ መቶ ጆርዳን ዲናር 25297 ብር እንደሚሸጥና አንድ ጆርዳን ዲናር 200 52 ብር ከ97 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስንብቧል። የኢንዲያን ሩፒን እናስከትላለን። 100 የኢንዲያን ሩፒን 201 ብር እንደሚዘረዘር እና አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የቱርኪ ሊሬን እናያለን። 100 የቱርኪ ሊሬ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 422 ብር እየተዘረዘረ እንደሚገኝና አንድ ሊሬ 4 ብር 22 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ውታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ ተቀምጣለች፣ ባህሬን። በዚህም 100 የባህሪ ዲናር 47573 ብር እንደሚሸጥና አንድ ባህሪን ዲናር 475 ብር ከ73 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ጸላ ያገኘነው መረጃ ያመለክታልና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን መረጃው ይህን ይመስላል። ቪዲዮችን ላይክ፣ ሸር ማድረጋችሁን አትርሱ። ለሀገራችን ሰላም